ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋና ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም አራተኛው ዙር የጀጎል ኮሪደርና የወንዝ ዳርቻዎች ልማት በተሻለ ጥራትና ፍጥነት ለማጠናቀቅ የተቀናጀ ርብርብ እንደሚደረግ ርዕሰ መስተዳድር አቶ ወርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በድሪም በአራተኛው ዙር የጀጎል ኮሪደርና የወንዝ ዳርቻዎች ልማት ፕሮጀክትን በዛሬው ዕለት በይፋ አስጀምረዋል። ይኖግርማ በሐረሪ ክልል አራተኛው ዙር የጁገል ዓለም አቀፍ ቅርስ ኮሪደር ልማትና የሐረር ከተማ ወንዝ ዳርቻ ልማት ፕሮጀክቶችን የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ በዛሬው ዕለት በይፋ አስጀምረዋል። ርዕሰ መስተዳደር አቶ ኦርዲን በድሪ ባለፉት ሶስቱ ዙሮች በተቋማት ተሳትፎ በተከናወነው የተቀናጀ የጁገል ዓለም አቀፍ ቅርስ መልሶ ልማትና እንክብካቤ ስራዎች አበረታች ውጤቶች መመዝገባቸውን ገልጸዋል። ዓለም አቀፍ ቅርሱን ከአደጋ ለመታደግ በተከናወነው ሁሉን አካታች በሆኖ ተግባር በከተማና ገጠር የሚገኙ ተቋማት ያለ ልዩነት የነቃት ተሳትፎ ማድረጋቸውንም ጨምረው ገልጸዋል። በፉክክርም በትብብርም ይህንን ስራ በጋራ ሰርተናል። ከሁሉም በላይ ደግሞ በአካባቢና በብሔር መታጠርን አስቀርቷል። በዚህም በገጠርም በከተማም ያሉ የክልላችን ነዋሪዎች በከፍተኛ ሁኔታ በራሳቸው ፍላጎትና ተነሳሽነት ተሳትፈው የራሳቸውን አሻራ አሳልፈዋል። ለዚህ የክልላችን መንግስት ላቅ ያለ አክብሮትና ምስጋና ያቀርባል። ክልላችን ህዝብ በሃይማኖት በብሔር ሳይለያይ የጀጎል ዓለም አቀፍ ቅርስ የሰው ዘር ስልጣኔ መገለጫ ነው በሚል ሁላችንም ልንከባከበውና ልንጠብቀው የሚገባ መሆኑን በተግባር አሳይቷል። ይሄ ሁል ጊዜ በሁላችንም ዘንድ እንደ እሴት፣ እንደ መርህ መከተል ያለብን ተግባር ሊሆን ይገባል በመሆኑም አራተኛውን ዙር የጁገል ኮሪደር ልማት ካለፉት ሶስቱ ዙሮች በተሻለ ጥራትና ፍጥነት ለማጠናቀቅ ርብርብ ይደረጋል ብለዋል። በአራተኛው ዙር የጁገል ዓለም አቀፍ ቅርስ ጥበቃ እና መልሶ ማልማት ስራችን ካለፈው ጊዜ በተሻለ ጥራትና በተሻለ ፍጥነት ፈጠራን አክለን ልንሰራ ይገባል። በተለይም ይሄንን የጀጎል መልሶ ማልማት ስራ ምን ሰራ የመንግስትና የፓርቲ ወይንም የሌሎች አመራሮች እንደ እድል መውሰድን ያለብን ይሄ እድል ነው። ማገልገል እድል ነው። የአመራር ትልቁ ተግባር ህዝብን ማገልገል ነው ያሉት አቶ እርዲን፣ ለህዝብ ተገቢውን አገልግሎት ሳንሰጥ የባከነ ጊዜ ሊኖረን አይገባም ሲሉም አስገንዝበዋል። የጁገል መልሶ ልማትና እንክብካቤ ስራዎች ሁሉንም ብሔሮች ተጠቃሚ ያደረገ ያደረገና የህዝብን ቅቡልነት የታየበት አርያነት ያለው ተግባር መሆኑንም ጠቅሰዋል። የጁገል መልሶ ማልማት ስራ ከፍተኛ የሆነ የህዝብ ቅቡልነትን ያተረፈ አንዳንድ ሰዎች እንደሚሉት የተወሰነ ማህበረሰብ ክፍልን ብቻ ተጠቃሚ የሚያደርግ ሳይሆን ሁሉንም ብሔር ብሔረሰቦች፣ የሁሉንም እምነት ተከታዮች በአካባቢው ያሉትን ተጠቃሚ የሚያደርግ ነው። ጀጎል ላይ የሚኖር ሁሉም ስለሆነ፣ ጀጎል የአንድ ብሔር ብቻ ስላልሆነ፣ ጀጎል የአንድ እምነት ተከታይ ብቻ ስላልሆነ፣ ሁሉንም አካላት ተጠቃሚ የሚያደርግ ስራ ነው። እነዚህን ስራዎች በቀጣይ አጠናክረን እንደምንቀጥል ያው ለመግለጽ እወዳለሁ። የጀጎል ኮሪደር በጥናትና ፍጥነት እንዲከወን ጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ አስቀምጠው ላደረጉት ድጋፍና ክትትል በክልሉ መንግስትና ሕዝብ ስም ምስጋናቸውን አቅርበዋል። ከሁሉም በላይ ደግሞ የኢፌሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የጀጎል መልሶ ማልማት በተሻለ ጥራትና በተሻለ ፍጥነት በተሻለ የፈጠራ ስራ እንዲሰራ በተከታታይነት ባለው መልኩ አቅጣጫ በመስጠትና በመከታተል ከምንም በላይ ደግሞ የሞራል ስንቅ እንዲሆን ከፍተኛ እገዛና ድጋፍ ስላደረጉልን በዚህ መድረክ ላይ እሳቸውን በልዩ ሁኔታ ማመስገን ወዳለን። በተያያዘም በክልሉ በበጀት ዓመቱ ትኩረት ከተሰጣቸው ዘርፎች መካከል የወንዝ ዳርቻ ልማት አንዱ ነው ያሉት ርዕሰ መስተዳድሩ ይህም የሕዝብን ተጠቃሚነት ማዕከል ባደረገ መልኩ በጥራትና ፍጥነት ይከወናል ሲሉም ገልጸዋል። በ2018 በጀት ዓመት ትኩረት ሰጥተን ከምንሰራቸው ስራዎች መካከል አንዱ የወንዝ ዳርቻ ተፋስ ልማት ስራ ይሆናል። ይህን ስራ ደግሞ የምንሰራው እንደተለመደው መንግስት፣ ሕዝብና ሌሎች ባለድርሻ አካላትም ተሳትፈውበት ነው። እስካሁን ባለው ሁኔታ አንዳንድ ለዝግጅት የሚሆን ስራዎች ተሰርተዋል። ግን በሚፈለገው ፍጥነት መሰራት ባለበት ልክ ስራው እየተሰራ ነው የሚል ግምገማ የለንም። መፍጠን ያስፈልጋል። ከዚህም ባለፈ ባስቀመጥነው እቅድ ብቻ ሳይሆን ቀድመን መጨረስም ይጠበቅብናል። ስራዎቹን በጥብቅ ዲሲፕሊን ለመፈጸም የተቀናጀ ርብርብ እንደሚደረግም ገልጿል። ፈጠራና ፍጥነት የብልጽግና ፓርቲ መር መሆኑን የገለጹት በፓርቲው የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ የሳ ፓርቲው ሁለንተናዊ የብልጽግናን በማረጋገጥ የሕዝብን ሁሉ አቀፍ ተጠቃሚነትን ለማስፋት አበክሮ እየሰራ ይገኛል ብለዋል። የክልሉ ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወለደ አብዶች በበኩላቸው በሶስቱ ዙሮች በተከናወነው የጁገር ኮሪደር ልማት ከ130 ሜትር በላይ የውስጥ ለውስጥ መንገዶች መልሶ ማልማት ተችሏል ብለዋል። የአራተኛው ዙር የተቀናጀ የጁገል ኮሪደርን ካለፉ ሶስት ዙሮች ትምህርት በመውሰድ በተሻለ ጥራትና ፍጥነት ለመስራት ርብርብ ይደረጋልን ብለዋል። የሐረር ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ያያ አብዱራሂም በክልሉ የሚከናወነው የወንዝ ዳርቻ ልማት ምንጮችን በማጉልበት አረንጓዴ ስፍራዎችን በማልማትና ምቹ የመኖሪያ አካባቢን በማስፋት ነዋሪዎችን ተጠቃሚ የሚያደርግ ነው ብለዋል። አራተኛው ዙር የጁገል ኮሪደርና የወንዝ ዳርቻ ልማት ስራዎችን በ ስልሳ ቀናት ውስጥ ለማጠናቀቅ ርብርብ እንደሚደረግም ተመላክቷል። ወቅቶቹ ማስጀመሪያ መርሃ ግብር ላይ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱሰላም የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳላአዲን ተውፊቅ የክልሉ ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመርን ጨምሮ ሌሎች ከፍተኛ አመራሮች ተገኝተዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ የደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። አላማችን አካባቢ ለሰው ልጆች ኑሮ ምቹ ማድረግ ነው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በርዲ ተናገሩም። የሐረሪ ክልል ርዕሰ መስተዳድር አቶ ወርዲን በርዲ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክትም በዛሬ ሁለት አራተኛው የጀጎል ኮሪደርና የወንዝ ዳርጃዎች ልማት አስጀምረናል ብለዋል። እንደ ከዚህ ቀደሞቹ ሁሉ አራተኛው ዙር የጀጎል ኮሪደር ልማት በተቋማትና በማህበረሰብ ተሳትፎ የሚሰራ መሆኑ የገለጹት ርዕሰ መስተዳድሩ ይህ ምዕራፍ ሲጠናቀቅም የጀጎል አካባቢ 48 ሄክታር ሙሉ በሙሉ የልማቱ አካል ይሆናል ብለዋል። ከዚህ ጎን ለጎንም ሐረርጌ አካባቢ ያለውን የሰው ኃይል ጸጋና በእርከን ስራ በመጠቀም የአካባቢያችንን ተፋሰሶች መልሰን በማልማት የወንዝ ዳርቻዎችን የምናለማ ይሆናል ብለዋል። ርዕሰ መስተዳድሩም በመልእክታቸው አላማችን አካባቢን ለሰው ልጆች ኑሮ ምቹ ማድረግ ነው በማለት በዘመናችን ያገኘነውን ህዝብ በማገልገል እድል እንዲባክን ፈጽሞ አንፈቅድም ሲሉም ገልጸዋል። የከተሞች እድገት ለኢትዮጵያ ልህቀት በሚል መሪ ሀሳብ እየተከበረ የሚገኘው የከተሞች ፎረም ላይ የሐረር ከተማን ጨምሮ ከ150 በላይ ከተሞችና የተለያዩ ተቋማት የመጡ እንግዶች እየተሳተፉ ይገኛሉ። በአካባበሩ ላይ እየተሳተፉ የሚገኙት የሐረር ከተማን የወከለው ልኡካን ቡድንም ታሪካዊቷን ከተማም በቱሪዝም መስህቦች፣ የኮሪደር ልማትንና መሰረተ ልማቶችንም አውታሮች፣ ምርታን፣ የኢኮኖሚ አቅም ኢንቨስትመንት አማራጮችን፣ የከተማ አገልግሎት አሰጣጥ ደረጃንና አጠቃላይ ሐረር ከተማም እድገቷን አንጻር የደረሰችበትን ደረጃ የሚያንጸባርቅ ስራዎችን ማሳያን ይዞ መቅረቡን ከሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ያገኘነው መረጃ ያመለክታል። በፎረሙ ላይ በምክትል ጠቅላይ ሚኒስትር ማዕረግ በዲሞክራሲ ስርዓት ግንባታ የማስተባበሪያ ማዕከል ዋና ኃላፊ እናም የብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ የከተማ መሰረተ ልማት ሚኒስትር ጫልቱ ሳኒን ጨምሮ የክልልና የፌዴራል ከፍተኛ አመራሮች እየተሳተፉ ይገኛሉ። ክብረ በዓሉ በተለያዩ ሁነቶች ለቀጣዮቹ አምስት ቀናት ይከበራል። የሐረር ንጹሕ መጠጥ ውሃ አቅርቦት ተደራሽነትን ለማስፋት በስፋት እየሰራ ሆኖ አለ። የሐረሪ ክልል ውሃና ፍሳሽ ባለስልጣን የንጹሕ መጠጥ ውሃ አቅርቦትን ለማሻሻልም በኤረር ኢባዳ ላይ ስድስት ትልልቅ የውሃ ጉድጓድ ቁፋሮዎችን እያከናወነ መሆኑን ባለስልጣኑ አስታውቋል። አያንቱ አህመድ ዝርዝሩን ይዘዋለች። በሐረሪ ክልል የንጹሕ መጠጥ ውሃ አቅርቦትን ለማሻሻል የሚያስችሉ ትላልቅ የውሃ ጎድጓድ ቁፋሮዎችን በማከናወን ችግሩን ለማቃለል እየተሰራ መሆኑን በሐረሪ ክልል ውሃና ፍሳሽ ባለስልጣን ቴክኒክና ኦፕሬሽን ኃላፊ አቶ አዲል በክሪ መሐመድ ገልጸዋል። የሐረሪ መጠጥ ውሃ አቅርቦት ውስንነት ችግር ሲንከባለል የቆየነው ያሉት አቶ አዲል፣ ችግሩን ለመፍታት የክልሉ መንግስት እያደረገ ባለው ጥረት አበረታች ለውጥ መምጣቱንም አስረድተዋል። ከድሬዳዋ አካባቢ የሚመጣው ውሃ ሶስት የክልል ከተሞችን አቆራ ተቆራርጦ የሚመጣ በመሆኑና በተለያዩ ጊዜ የውሃ ፓምፖች ብልሽት የሚያጋጥም በመሆኑ ውሃን በበቂ ሁኔታ ማዳረስ እንዳልተቻለም ገልጸዋል። እንዲሁም የኤሌክትሪክ መቆራረጥ ትልቁ ፈተና መሆኑን ገልጸው ይህንንም ለመቅረፍ ከሴክተር መስሪያ ቤቶች ጋር በቅንጀት እየተሰራ ነው ሲሉ አቶ አዲል ገልጸዋል። ችግሩ ያው የቆየ ነው። ግን ያው ካለው ከችግሩ ኮምፕሊኬሽን የተወሰነ ጥረቶች እያድርገን ለውጦች እያመጣን ያለ ነው። ሆኖም አንዳንድ ቦታዎች ግን ያው በኮሪደር ልማት ምክንያት የሚያጋጥሙ ስብራቶች ምክንያት የተወሰነ ችግሮች ከሶስት ሳምንት አንድ ወር የሚሆንበት አጋጣሚዎች ነበሩ። ድሬዳዋ አካባቢ ላይ እንደተለመደው የመብራት አሁን የዚህ የሶስት ወር አፈጻጸም ሪፖርት ስናየው ራሱ አንድ ወር ሙሉ አንድ ወር መብራት አልነበረም፣ ይጠፋል። መጥፋት ብቻ ሳይሆን የፍሪኩዌንሲ አሁን መምጣት አሁን መሄድ ፍሪኩዌንሲ ራሱ በጣም አሳሳቢ እና እሱ ፓምፖች ላይ ችግር አምቶብን እየሰሩ ያሉት ጉድጓሮች ሁለቱ ብቻ ናቸው አሁን ያሉት። ከዛ አንፃር ሀረር የሚገባ ውሃ ከጊዜ ወደ ጊዜ እየቀነሰ መምጣቱም ሌላ ችግር ሆኖ ነው ያገኘ ነው። አሁን ያው ከተማ እየተስፋፋ ያለው ማያ ከተማም ራሱ የራሱ የቻለ የህዝብ ፍላጎት የውሃ ፍላጎት እየጨመረ ሲመጣ ሀረር የሚገባ ላይ ትንሽ ችግር እያመጣን ያለው ስለዚህ ይህን ዋናው እንደ ችግር የምናነሳው ያለው ኤረር ላይም በይህን ያክል ባያንም የመብራት መጥፋቱ አለ። እንደዛም አንድ ሁለት ጉድጓዳዎች ተቃጥሎ ነበረ ሰመኑን ጠግነናል። ስለዚህ እነዚህ ውስብስብ ነገሮች ናቸው እንግዲህ የተወሰነ ህብረተሰቡ ላይ የውሃ ችግሩን የበለጠ ያሳያል ማለት ነው። መብራት ኃይል ያለን በትራንስፎርመር ችግር ምክንያት የቆሙ ጉልጓሮች ነበሩና እነሱን አሁን በቅርቡ እንደሚያስገቡልን ቃል ገብቶልናል። ለዚያ የሚያስፈልግ አንዳንድ አክሰስ ሮዶቹ ትንሽ የተበላሹ ስለሆነ እሱን እያሰራን ያለ ነው። የንጹህ መጠጥ ውሃ አቅርቦትን ለማሻሻልና ችግሩን ለመቅረፍ ኤረሪ ባዳ ላይ ስድስት ትላልቅ የውሃ ጉድጓድ ቁፋሮዎችን በማከናወን የአጭርና ረጅም ጊዜ እቅዶችን በማውጣት እየተሰራ መሆኑን ጠቁመዋል። ኤረር አካባቢ ላይ ፕሮጀክቶች አሉን። ባለፈው አመትም የተመረቀ የማስፋፊያ ስራዎች ከአመት እንደ አመት እያስፋፋን እየመጣን ያለ ነው። ስድስት ጉድጓድ ለመቆፈር እቅዳ ይዘናል። ቁፋሮ ላይ ያለ ነው። አሁን ሁለት ጉድጓድ ተቆፍረዋል። የዛ ማስፋፊያ ፕሮጀክቶች ዘንድሮም ይዞለታል፣ ጥናትም አለው። ምክንያቱም መጀመሪያ ኤረር ሲባል በተጓዳኝ ነው እንጂ እንደ ዋና ውሃ ሶርስ አልነበረም። ዲዛይን ሲደረግ መጀመሪያ የድሬዳዋ የነበረ እና አሁን ግን ወደ ኤረር ፎከስ አድርገን እሱን ወደ ዋና ውሃ ሲስተም ለማድረግ ትራንስሚሽናችን፣ እያንዳንዱ ሲቪል ያሉትን ማሻሻያ የሚደረጉ ነገሮችን ጥናት ጀምሯል። በራሳችን ዘንድሮ ጥናቱንና የቁፋሮ ስራ ይጠናቀቃል። ስድስት ጉድጓድ ለመቆፈር እቅድ ይዘናል። ከውሃ ማስተላለፊያ ፓምፖች ጋር ተያይዞ ይነሱ የነበሩ ችግሮችን በዘላቂነት መቅረፍ የተቻለ መሆኑን የተናገሩት አቶ አዲል ከቅንጅታዊ አሰራሮች ጋር ተያይዘው የሚስተዋሉ ክፍተት ለመቅረፍ ጥረት እየተደረገ ስለመሆኑም ገልጸዋል። አምስት አመት በፊት ነው እንደዚህ አይነት ችግሮች ጨርታ ላይ ሲገዛ የመጣው የማቴሪያል ሁኔታ ጥሩ አልነበረም። ሪጀክት ማለት ሆናል። እኛ የፕሮኪመንት ሂደታችን ቴክኒካሊ እዚህ ቴስት አድርገን ነው የምንቀበላቸው። ግን አሁን የዛር ችግር የለበትም። አሁን ቀጥታ ከፋብሪካ ነው የምንወስደው እና አብዛኛው የማቴሪያል ችግር አይደለም። ያው ዞሮ ዞሮ ምንድን ነው የቅድጅት ስራ ፕሮብሌም ነው ወይጀር፣ ትልቁ የኳሊቲ ችግር አይደለም። የቅድጅት ስራ ከመንገድ ጋር ከተለያዩ ከቴሌ፣ ሁሉም የራሱን ሲሰራ በቅንጅት መስራት ላይ አንዱ አንዱ የማፍረስ ሁኔታዎች አሉ። እሱ ብቻ ያው በየጊዜው እንገናኛለን፣ በቅንጅት ለመስራት እንሞክራለን፣ ግን በተፈለገው መልኩ ምሬት ላይ አይወርድም። ሁሉም የራሱ ፕሮግራም ስላለው በዛ ሩጫ ውስጥ አንዳንድ ነገሮች ሊከሰቱ ይችላሉ። የውሃ አቅርቦት ተደራሽነትን ለማስፋት በሚደረገው ጥረት ሕብረተሰቡ እያሳየ ላለው ትግስትና ትብብር ምስጋናቸውን አቅርበዋል። ዜናዎቻችን ቀጥለዋል። አካል ጉዳተኞችን መደገፍ ማህበረሰብን መደገፍ መሆኑ ተገለጸም። የሐረር አይነስውራን ስውራን ማህበር 56ኛውን ዓለም አቀፍ የነጭ በትር ቀንንና 33ኛውን ብሔራዊ የነጭ በትር ቀንን ምክንያት በማድረግም የድጋፍ ማሰባሰብ መርሃ ግብር አካሂዷል። የአብስር ሰግደ። የሐረር አይነ ስውራን ማህበር 56ኛውን ዓለም አቀፍ የነጭ በትር ቀን እና 33ኛውን ብሔራዊ የነጭ በትር ቀንን ምክንያት በማድረግ የድጋፍ ማሰባሰብ መራ ግብር አካሂዷል። በመራ ግብሩ ላይ መልእክት ያስተላለፉት የሀረር የአካል ጉዳተኞች ማህበር ዳይሬክተር አቶ አዮብ ታፈሰ እንዳሉት የመራ ግብሩ ዋና ዓላማ ለአካል ጉዳተኞች ስራ መፍጠር እና ህይወታቸውን መለወጥ እንዲችል የገንዘብ ማሰባሰቢያ እንቅስቃሴዎችን በተመለከተ ግንዛቤ መፍጠር ነው ብለዋል። ለአካል ጉዳተኞች የስራ እድል ለመፍጠር ከተለያዩ የመንግስትና መንግስታዊ ካልሆኑ ድርጅቶች ሰዎች ጋር በመተባበር የአመለካከት ለውጥ ለማምጣት ግንዛቤ ላይ በስፋት እየተሰራ መሆኑን ተናግረዋል። የሐረር አይነ ስውራን ማህበር ስራ አስፈጻሚ ኩማ አሊ በበኩላቸውም የነጭ በትር ቀን ፕሮግራም በክልሉ ለመጀመሪያ ጊዜ መከበሩን ጠቁመው ዋና አላማው አይነ ስውርነት አለመቻል እንዳልሆነ ማሳያ ነው ብለዋል። ማህበሩ በክልሉ ውስጥ የተመዘገቡ 210 አይነ ስውራን አባላት እንዳሉት ጠቁመው በቀጣይም በማህበረሰቡ ውስጥ ያልተመዘገቡ እንዲመዘገቡ ጥሪ አቅርበዋል። አይነ ስውራን ማህበር መብቶችን መጠበቅና ተጠቃሚነታቸውን ለማረጋገጥ ለማስረጋገጥ ሰፊ ስራ እየሰራ መሆኑን አክለዋል። ለአይነ ስውራን ማህበረሰብ የግንዛቤ ማስጨበጫና ሌሎች ስልጠናዎች እንደተሰጡ እንዲሁም ብድር አግኝተው ስራ እንዲሰሩ እየተመቻቸ መሆኑን ተናግረዋል። በፕሮግራሙ ላይ የተገኙት ማየት የተሳናቸው ማህበረሰብ አባላት ፕሮግራሙ መብቶቻቸውን በማስከበር ረገድም ትልቅ ሚና የሚጫወት መሆኑን ተናግረዋል። በመድረኩ የ2018 የበጀት ዓመት የሐረር አካል ጉዳተኞች ማህበር ያከናወነውን ስራና የ2018 እቅድ ቀርቦ ውይይትም ተደርጎበታል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ፣ ብራዚል ቤሌም በተካሄደው የተባበሩት መንግስታት የ25 የአየር ንብረት ጉባኤ ኮፕ 30 ላይ በአንድ ድምፅ በመናገር በአለም ተደምጣለች አሉ። በሌላ ዜና ደግሞ ማዕከላዊ ኢትዮጵያ ክልል ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦችን ቀንን በአጭር ጊዜ ለማስተናገድ ያከናወነው ቅድመ ዝግጅት የሚደነቅ ነው አሉ ምክትል አፈ ጉባኤ ዛራ ሆመድ። የሚሉትን በአዩብ ካዛሊ ሌሎቹንም ጨምሮ ወደ እናንተ ያደርሳችኋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካ በብራዚል ቤሌን በተካሄደው የተባበሩት መንግስታት የ2025 የአየር ንብረት ጉባኤ ላይ በአንድ ድምፅ በመናገር በዓለም ተደምጣለች አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አፍሪካ የመፍትሄ አህጉር ሆና ለቀጣይ ዘላቂነት ባለው ዓለም አቀፍ ጥረት ውስጥ ኢትዮጵያ ቁርጠኛ አጋር ሆና ትቀጥላለች ብለዋል። ኢትዮጵያ በፈረንጆቹ 2027 የሚካሄደውን ኮፕ 32ን በአዲስ አበባ ለማስተናገድ በመመረጧ ጠቅላይ ሚኒስትሩ ምስጋናቸውን አቅርበዋል። ዓለም አቀፍ ዓለም አቀፉ ማህበረሰብ ይህን ኃላፊነት ለኢትዮጵያ በመስጠቱ ያላቸውን ክብር ገልጸው ይህ እውቅና በኢትዮጵያ የአየር ንብረት እርምጃ አለም አቀፉ ማህበረሰብ እምነት እንዳለው ያሳየ ነው ብለዋል። በተጨማሪም ኢትዮጵያ ዓለም አቀፍ ዝግጅቶችን የማስተናገድ አቅም እንዳላትም ያረጋገጠ መሆኑንም ገልጸዋል። ኢትዮጵያ በአየር ንብረት ለውጥ ላይ የጋራ እርምጃዎችን የሚያራምድ ኮፕ 32ን ያካተተ ጠንካራና ትርጉም ያለው ውጤት ለማምጣት ቁርጠኛ መሆኗን አረጋግጠዋል ሲሉ በማህበራዊ ገጻቸው ላይ አስፍረዋል። ማዕከላዊ ኢትዮጵያ ክልል በአጭር ጊዜ በዓሉን ለማስተናገድ ያከናወነው ቅድመ ዝግጅት የሚደነቅ ነው አሉ ምክትል አፈ ጉባኤ ዛህራ ሁመድ። የማዕከላዊ ኢትዮጵያ ክልል ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ለማስተናገድ በአጭር ጊዜ ያከናወነው ቅድመ ዝግጅት የሚደነቅ መሆኑን የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ዛህራ ሁመድ ገልጸዋል። ምክትል አፈ ጉባኤዋ ለጋዜጠኞች በሰጡት መግለጫ የማዕከላዊ ኢትዮጵያ ክልል በአጭር ጊዜ በዓሉን ለማስተናገድ ያከናወነውን ቅድመ ዝግጅት የሚደነቅ መሆኑን ተናግረዋል። ቀሪ ስራዎች በቀሩት ጊዜያት እንዲጠናቀቁ አቅጣጫ መቀመጡንና አብዛኛዎቹ ዝግጅቶች መጠናቀቃቸውን ተናግረው በዓሉን የክልሉን ሁለንተናዊ ገጽታ ለማስተዋወቅ መጠቀም ይገባል ሲሉም ምክትል አፈ ጉባኤው አሳስበዋል። የፌዴሬሽን ምክር ቤት የጽህፈት ቤት ኃላፊ አቶ ትግሉ መለስ በበኩላቸው ክልሉ በአጭር ጊዜ ውስጥ የተጀመሩ መሰረተ ልማቶችን ለማጠናቀቅ ያደረገው ዝግጅት የሚደነቅ ነው ብለዋል። በዓሉን በሚመጥን መልኩ የተገነቡ የመንገድ የስቴዲየም፣ የሆቴሎችና የእሁነት ማሳያ ፕሮጀክቶች መሰረተ ልማቶችን በአጭር ጊዜ በጥራት ሰርቶ ማጠና እንደሚቻል ተሞክሮ የሚወሰድበትም ነው ሲሉም ተናግረዋል። በዓሉ ህብረ ብሔራዊ አንድነትን በሚያንጸባርቅ መልኩ እንደሚከበር የገለጹት ደግሞ የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን እሸቱ ናቸው። በዓሉም በደመቀ ሁኔታ ለማክበር የተለያዩ ኮሚቴዎች መዋቅራቸውን ገልጸው በመሰረተ ልማት ግንባታ፣ በሰላምና ጸጥታ፣ በሎጂስቲክስና መስተንግዶ ስራዎች መከናወናቸውንም አብራርተዋል። ኢትዮጵያ የተባበሩት መንግስታት የአየር ንብረት ጉባኤ እንድታስተናግድ መመረጧ ለኢትዮጵያና ለአፍሪካ ታሪካዊ ነው አሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ። ሊቀመንበሩ ኢትዮጵያ ዓለም አቀፍ የአየር ንብረት ጉባኤ እንድታስተናግድ በመመረጧ የእንኳን ደስ አላችሁ መልዕክት አስተላልፈዋል። ጉባኤውን የማስተናገድ ውሳኔው ለኢትዮጵያና ለአፍሪካ ታሪካዊ መሆኑን ገልጸው ይህም አፍሪካ ለአየር ንብረት ለውጥ እርምጃ ያላትን የማይናወጥ አቋም ያሳያል ብለዋል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እያሳየች ያለውን አየር ንብረት የመሪነት ሚናም አድንቋል። ኢትዮጵያ መጠነ ሰፊ የደን መልሶ ልማትና አረንጓዴ አሻራን ጨምሮ ጠንካራ የአካባቢ ጥበቃ እርምጃዎችን እየወሰደች እንደምትገኝ ነው ያወሱት። ኢትዮጵያ ዓለም አቀፍ እውነቶችን በስኬት በማስተናገድ እምቅ አቅም እንዳላት አንስተው ከፍተኛ ዓለም አቀፍና አህጉራዊ ጉባኤዎችን ለማዘጋጀት ጠንካራ ተቋማዊ አቅምና ልምድ እንዳላትም ተናግረዋል። የአፍሪካ ህብረት ዋና መቀመጫና የዓለም የዲፕሎማሲ ማዕከል የሆነችው አዲስ አበባ ጉባኤውን እንድታስተናግድ መመረጧ በዓለም አቀፍ ትብብር ያላት ማለትም ማዕከላዊ ሚና የበለጠ እንደሚያሳድገው ገልጸዋል። ኮሚሽኑ ከኢትዮጵያ ከተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍና ና አጋሮች ጋር በመሆን ኮፕ 32 ሁሉን አካታችና ና ውጤታማ በማድረግ የአፍሪካን የአየር ንብረት የቅድሚያ ትኩረቶች የበለጠ ለማራመድ ና ዓለም አቀፍ አጋርነትን ለማጠናከር በቅርበት እንደሚሰራ ማረጋገጣቸውንም ይዚያ ዘግቧል። አስረኛው የከተሞች ፎረም በአፋር ክልል ሰመራ ሎጊያ ከተማ መካሄድ ጀምሯል። ፎረሙ የከተሞች እድገት ለኢትዮጵያ ልዕቀት በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በመክፈቻ ስነ ስርዓቱ ላይ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓተ ግንባታ ማስተባበሪያ ማዕከል ኃላፊ ና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ፣ የአፋር ክልል ርዕሰ መስተዳደር አወል አርባ፣ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ እና ሌሎች ከፍተኛ አመራሮች ተገኝተዋል። ከህዳር 6 እስከ 10 ቀን ድረስ 2018 28 ዓመተ ምህረት በሚካሄዱ ፎረም ላይ ከ150 በላይ ከተሞች ከ10 በላይ የንግድ ድርጅቶች ድርጅቶችና ከጎረቤት ሀገራት የተውጣጡ ከተሞች ተሳትፈዋል ሲል ፋና ዘግቧል። ከውጭ ምንጮቹ ወዳገኘነው ዘገባ ተሻገር። የተባበሩት መንግስታት፣ የሱዳን የጅምላ ግድያ ፈጻሚዎችን ተጠያቂ የሚያደርግ ምርመራ እንዲካሄድ ውሳኔ አሳልፏል። አዲሱ ምርመራም የአልፋሸሩ ግድያ እንዲፈጸም ማን ትእዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነትም ተጥሎበታል። የተባለው ትይንት ደባርቅ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳና ኤልፋሽር ከተማ እንደ ተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምጽ ወሰነ። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ ያሰማነው የማንቂያ ደውል አድማጭ አላገኘም ሲሉ አርብ ዕለት በተካሄደው አስቸኳይ ጉባኤ ላይ ተናግረዋል። በኤልፋሽር መሬት ላይ የፈሰሰው ደም ከጠፈር በፎቶግራፍ ተነስቷል። በዓለም አቀፍ ማህበረሰብ ላይ የተመዘገበው ክሽፈት በግልጽ የማይታይ መሆኑ ድርጊቱ ያደረሰውን ጉዳት አይቀንሰውም ሲሉም ተደምጠዋል። ከሁለት ዓመት በፊት በሱዳን የእርስ በእርስ ጦርነት ከተነሳበት ጊዜ ጀምሮ 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ሱዳናውያን ደግሞ ከመኖሪያቸው ለመፈናቀል ተገድደዋል። አዲሱ ምርምር የኤልፋሹር ግድያ እንዲፈጸም ማን ትዕዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነት ተጥሎበታል። በምርመራው የሚደረስባቸው ግኝቶችም ለዓለም አቀፍ የወንጀል ፍርድ ቤት ሊቀርቡ ይችላል። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ተርክ የሱዳንን ጦርነት የሚያቀጣጥሉ እንዲሁም ከእልቂቱ የሚያተርፉ ያሏቸውን ግለሰቦችና ኩባንያዎች አስጠንቅቋል። ይሁን እንጂ ጦርነቱን እየደገፉ ያሉ ሌሎች ሀገራትን በተመለከተ የተጠቀሰ ነገር አለመኖሩ ቅሬታ አስነስቷል። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ሀይል መሳሪያዎችን በማጓጓዝ ትከሰሳለች ኢራን ደግሞ ለአገሪቱ ጦር መሳሪያ ታቀርባለች፣ ውንጀላ አቅርቦባታል። ከዚህም ባሻገር ባጋጠመው የገንዘብ እጥረት ምክንያት በሱዳን የሚያከናውነውን የሰብዓዊ ድጋፍ ለማስቀጠል ተግዳሮት ያጋጠመው የተባበሩት መንግስታት ታማኝ ምርመራ ለማካሄድ አቅም ሊያጥረው ይችላል የሚል ስጋት እየተነሳ ነው። ለ18 ወራት ከበባ ውስጥ ያሳለፈችው ኤልፋሽር ባለፈው ወር በፈጥኖ ደራሹ ኃይል ቁጥጥር ስር ገብታለች። ኤልፋሽር የሱዳን ጦርና አጋሮቹ በዳርፉር የያዟት ብቸኛ ከተማ ነበረች። አርኤስኤፍ በከተማዋና በሌሎች የዳርፉር አካባቢዎች አረብ ያልሆኑ የማህበረሰብ ክፍሎችን ኢላማ አድርጓል የሚል ውንጀላ ይቀርብባታል። ቡድኑ ግን ይህንን ክስ አይቀበልም። የዚህ ጦርነት አንዱ አስከፊ ገጽታ አስከፊ ግፎችን የሚያሳዩ ቪዲዮዎችና ፎቶዎች በከፍተኛ መጠን በማህበራዊ ሚዲያ ገጾች ላይ የሚለቀቁ መሆኑ ነው። እነዚህ ቪዲዮዎች ብዙውን ጊዜ የሚቀረጹት ድርጊቱን በሚፈጽሙት ሰዎች ነው። እነዚህ የዲጂታል ማስረጃዎች ተተንትነው ወንጀል ፈጻሚዎችንና ወደ ፍርድ ለማቅረብ እንደሚውሉ ተመራማሪዎች ይናገራሉ። ላለፉት 20 ዓመታት የሱዳን ሁኔታ ሲከታተሉ የቆዩት የመንግስታት ድርጅት የእውነት አፈላላጊ ተልእኮ አባል ሞና ሪሽማዊ የሱዳን በተለይም የኤልፋሽር ህዝብ እየተጋፈጠ ያለው ሁኔታ ከዚህ በፊት በጭራሽ ተመልክቸው የማላቀው ነው ብለዋል። በአሁኑ ሰዓት በዳርፉር ያጋጠመው መከራ መጠን ከ20 ዓመት በፊት የጃንጃዊድ ዳዊድ ታጣቂዎች በክልሉ የዘር ማጥፋት በፈጸሙበት ጊዜም የበለጠ መሆኑን ከቢቢሲ ኒውስዴይ ፕሮግራም ጋር ባደረጉት ቆይታ ተናግረዋል። በኤልፋሽር የጅምላ ግድያ በመፈጸም የሚከሰሰው አር ኤስኤፍ መነሻው በዳርፉር የዘር ማጥፋት የፈጸመው የጃንጃዊድ ታጣቂ ቡድን እንደሆነ አይዘነጋም። በዚያን ወቅት ጥቃቶቹ ያተኩሩ የነበረው መንደሮች ላይ መሆኑን የሚያስረዱት ሪሽማዊ አሁን ግን አርኤስኤፍ መላ ከተማዋን እና በመቶ ሺዎች የሚቆጠሩ ሰዎችን ያስጠለሉ የተፈናቃይ ካምፖችን ኢላማ ማድረጉን ገልጸዋል። አስከፊ የጅምላ ግድያ፣ መደፈርና ስቃይ፣ ስወራ፣ የሰዎች መጥፋት አጋጥሟል። ይህ ሁሉ የሆነ የሚሆነው በ18 ቀን ከቆየው ከበባና ረሃብ በተጨማሪ ነው ሲሉም የሁኔታውን ክብደት ጠቅሰዋል። የኢራን አብዮታዊ ዘብ የባሊስቲክ ሚሳይሎችና የድሮኖች አውደ ርዕይ በቴህራን አዘጋጅቷል። ኢራን ለእይታ ያቀረበቻቸው የጦር መሳሪያዎች የሀገሪቱን የመከላከያ አቅም ለማሳደግ የታጠቀቻቸውን የጦር መሳሪያዎች የሚያሳዩ እንደሆነም ዩሮኒውስ ዘግቧል። አገሪቱ ባለፈው ሰኔ ወር ላይ ከእስራኤል ጋር ከገባችበት ጦርነት በኋላ ለመጀመሪያ ጊዜ እየተካሄደ ባለው አውደሪ ረጅም ርቀት ተወንጫፊ የባሊስቲክ ሚሳይሎች ቀርበው በህዝብ እየተጎበኙ ናቸው። በአውደሪው ላይ አዳዲስ ድሮኖች እንዲሁም 1700 ኪሎ ሜትር እና 200 ኪሎ ሜትር መምዘግዘግ የሚችሉ ኢማድና ክራይማሻር ባለስቲክ ሚሳይሎች ለእይታ ቀርበዋል። በተጨማሪም እጅግ በጣም ፈጣን መሆኑ የተነገረለት ፋታ አንድና ፋታ ሁለትም አቋራጭ የባለስቲክ ሚሳይሎች በጉብኝቱ ታይተዋል። በአውደ ርዕዩ ላይም ተገኝተው የጦር መሳሪያዎችን የተመለከቱት ኢራናውያን በሀገራቸው የመከላከያ አቅም ላይ ያላቸውን በራስ መተማመን ሊጨምር እንደቻለ ገልጸዋል። ተመልካቾቻችን ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበረ። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አጠናቀቅኩ። ጤና ይስጥልኝ።